ሰላም ውድ ተመልካቾች፣ ዛሬ ቀለል ያለ ቆንጆ ሩዝ ይዤ መጥቻለሁ። ተከታተሉ፣ ትወዱታላችሁ። እዚህ ጋር በመጀመሪያ ድስት አለን። ድስታችን ላይ ያልተፈጨ ከሙን እንጨምራለን። ከዛም ቀረፋ እና ሄል እንጨምርበታለን። ትንሽ ሞቅ ሲልልን ዘይት እንጨምራለን። ውድ ተመልካቾች፣ መሞቁን የምናውቀው ሽታ ያመጣል፣ ከሙኑ ሽታ። ከዛ ዘይታችን እንጨምራለን። ከዘይቱ ጋር ትንሽ አብረን እንጠብሰዋለን። ከሙኑ የከሙኑ ሽታ እንዲወጣልን ነው ማለት ነው። ከዛ እንደዚህ ካደረግነ በኋላ ሽሪ ምሬት ተከተፈ ሽንኩርታችንን እንጨምራለን። ሽንኩርታችንን ከዘይታችን ጋር አብረን እናመሰዋለን ማለት ነው። ውድ ተመልካቾች እንግዲህ በዚህ መልኩ ሽንኩርታችን በስለዋል። ሽንኩርታችንን ከበሰለ በኋላ ታጥቦ የተዘጋጀ ስጋ ላይ ስጋችንን እንጨምራለን። እንግዲህ እናንተ እንደ ቤተሰባችሁ ልክ ነው የምትጠቀሙት። ውድ ተመልካቾች ሁለት ፍሬ ሽንኩርት ነው የተጠቀሙት። ስጋውንም እንዳያችሁት ነው። እንግዲህ በዚህ መልኩ ስጋውና ሽንኩርቱን አብረን ትንሽ እናምሰዋለን። ከዛ ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ ነው። በረዶ ቤት ስለነበረ ነው እንደዚህ ድንጋይ ሆኖ ያያችሁት። ስለዚህ አብረን እሱ እንደስ ካዋሃርን በኋላ ውሃን እንጨምራለን። ውሃችንን ትንሽ ከፍ እናደርገዋለን። ከዛ እኔ በእንዲህ አይነት ድስት ነው የሰራሁት። ለሰላሳ ደቂቃ ብስየዋለሁ። ከዛም ከሰላሳ ደቂቃ በኋላ እንደዚህ ተገናኝተናል። በስሏል። ጨው ጨምርበታለሁ። ከዛ ድንች እንጨምራለን። ውድ ተመልካቾች፣ ድንቹ እንደ ድንቹ ነው። አንዳንድ ድንች ቶሎ ይበስላል፣ አንዳንዱ ደግሞ ቶሎ አይበስልም። እናንተ እንግዲህ የሚገዙትን ድንች እናንተ ታቁታላችሁ። ቶሎ ማይበስል ከሆነ ትንሽ አብስሉት፣ ቶሎ የሚበስል ከሆነ ደግሞ ወደ አውርዙን ትጨምራላችሁ ማለት ነው። እኔ ለአንድ ደቂቃ ህል አብስየዋለሁ። ከአንድ ደቂቃ በኋላ ነው ሩዝ የምጨምረው ውድ ተመልካቾች። ከዛ የሎሚ ቅጠል ተጠቅሜ ያለው እኔ የተጠቀምኩ ቅመሞች ያልተፈጩ ቅመሞች ናቸው። የተፈጨ ቅመም አልተጠቀምኩም። ውድ ተመልካቾች ነጭ ሩዝ ላይ ያልተፈጩ ቅመሞች እነ በብዛት የሚጨምረው እንዳይጠቁር። ከዚያ የምንፈልገውን ያክል ሩዝ እንጨምራለን። ውሃው ከሩዙ ትንሽ ከፍ ማለት አለበት። ውድ ተመልካቾች ሩዙን እንዳበስልላችሁ። ከዛ እንግዲህ ግጥም አድርገን እስከሚበስል ድረስ እንጠብቃለን። እሳታችንን ቀነስ በማድረግ ሩዛችን እንዳይቃጠል እንጠብቃለን። እንግዲህ ሩዛችን በስሏል። አሁን እዚጋ መጨምረው እንትን ከለር ትጠቀማለሁ። እዚጋ ቢጫ ቀለም ነው የተጠቀምኩት። ውድ ተመልካቾቼ ቢጫ ቀለም እያደረግኩ ነው። ከዛ ደግሞ ቀይ ቀለም እጠቀማለሁ። እናንተ የፈለጋችሁትን ቀለም መጠቀም ትችላላችሁ። ከለር ውድ ተመልካቾቼ ለቤት አዲስ የሆናችሁ ስራዬን ይወደዳችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡ ነው። ነባሮች እንደተለመደው ላይክ ሼር፣ ኮሜንት በማድረግ አበረታቱኝ። ከዛ በዚህ መልኩ ካስተካከልን በኋላ እኔ የትንሽ ሲኒ ላይ ትንሽ ዘይት እናደርግና ክሰል ጨምረን በዛ በክሰሉ እናጥነዋለን። የሆነ ቆንጆ ጣዕም አለው ሲታጠን እንዳያችሁት ቀለሩም እንደዚ ያምራል። እንግዲህ በዚህ መልኩ ትንሽ ዜት አድርገን ካጠን በኋላ ማእሳቱን ማጥፋት ነው። ለምን ስለበሰለ፣ ውሃውን መምጠጡን ከታች እርግጠኛ ከሆን እሳታችንን እናጠፋለን። ከዛም ይህን የመሰለ ቆንጆ ሩዙናል እኔ የምመገበው ድቁስ ወይም ደግሞ በተፈጨ ቲማቲም እና ቃሪያ፣ ቲማቲም፣ ቃሪያ፣ ድንብላል ቅጠል፣ ሎሚ፣ ትንሽ ዘይት፣ ጨው ነው አንድ ላይ የሚዘጋጀው። በጣም ነው የሚጣፍጠው። ከዛ እሱን አንድ ላይ መፍጨት ነው። ውድ ተመልካቾች፣ በዛ መመገብ ትችላላችሁ። ግን ከሙን ምንድን ነው ድንብላል ቅጠል እና ሎሚ ግዴታ ነው። በዛ መልኩ ነው እኔ እየሰራሁት። በጣም ነው የሚጣፍጠው፣ ሞክሩት። ከለሩም እንዳያችሁት በጣም ነው የሚያምረው። የዛሬው ምሳችን ይሄን ይመስል ነበረ። እንብላ በያለው። በተመሳሳይ ስራ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ። ልኙት ተመልካቾች ከዚህ ቪዲዮ ስር ሊንክ አስቀምጥላችኋለሁ። በሊንኩ ግቡና ስራ ስሩ። ውድ ተመልካቾች፣ ጥሩ ስራ የሚያሰራ ስራ ስለሆነ ገብታችሁ ብሰሩ ተጠቃሚ ትሆናላችሁ። እየሰራሁበት ነው።